ሰላም ጠና ይስጥልኝ፣ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶችን በየጊዜው ስለምንለቅ ይህን ቻናል መከታተሉን እንዳይዘነጉ ውድ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ የሆነ አስደናቂ የሆነ ቪዲዮ ነው። ይዤላችሁ የመጣሁት ውድ ቤተሰቦቼ፣ ቪዲዮ የሚያተኩረው ምን ላይ ነው ካላችሁ መሰረታዊ የሆኑ እጅግ በጣም አስፈላጊና ጠቃሚ የሆኑ ምክሮችንና አባባሎችን ለራሳችሁ እውቀት እየጨበጣችሁ ማንበብንም በዛው እየተዝናናችሁና እውቀት እያገኛችሁ የምታነቡበት የተለያዩ አባባሎችንና ምክሮችን ይዤላችሁ መጥቻለሁ ውድ ቤተሰቦቼ። ታዲያ እነኝን አባባሎችን በደንብ ማንበብ ከቻላችሁና ካነበባችሁ እነኝን አባባሎች ለመጻፍና ለመናገር እንደማትቸገሩ ልነግራችሁ ፈልጋለሁኝ ውድ ቤተሰቦቼ ከዚህ ትምህርት እናንተ ማወቅ ያለባችሁ ለምሳሌ የማንበብ ችሎታችሁን ማሳደግ እንዳለባችሁና እነኚህን ምሳሌያዊ አባባሎችን ወይም ንግግሮችን ለራሳችሁ ይዛችሁ በተለያየ ጊዜ ራሳችሁን ለማነቃቃት ሌሎችንም ለማነቃቃት እንደ ምክርም በሚጣፍጥ አገላለጽ ለማስተላለፍ ከፈለጋችሁ ንግግራችሁን ለማሳመር የዕውቀት ችሎታችሁን ለማሳደግ እነኛ አባባሎች ይረዳችኋል ማለት ነው ውድ ቤተሰቦቼ። ስለሆነም እነኝን አባባሎች እስከ መጨረሻው እየተከታተላችሁ እንድታነቡትና የእውቀት ደረጃችሁን እንድታሻሽሉ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትሏን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። አንዴ ሳብስክራይብ የምትሏን የደወል ምልክቷን ከነካችሁ እንደዚህ አይነት በየጊዜው የሚለቀቀው እጅግ ድንቅ የሆነ ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል። ብዙዎችን ደግሞ ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ ያመጣ ቻናል ስለሆነ እናንተም ይህን ቻናል አዲስ የሆናችሁ ሳብስክራይብ እያደረጋችሁ እንድትቀላቀሉ ይሁን። እኛንም ደግሞ ላይክ፣ ኮሜንት፣ ሼር ሳብስክራይብ እያረጋችሁ እንደዚህ አይነት ቪዲዮ በየጊዜው እንድንለቅ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በጣም አስደሳች ዜና ይዤላችሁ መጥቻለሁ። ምንድን ነው ካላችሁኝ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትሳፕ፣ በቴሌግራም፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ከእኛ ጋር እጅግ ብዙ ተማሪዎች እየተማሩ ስለሚገኙ እናንተም እየመጣችሁ በተለያየ ምክንያት ትምህርት ያመለጣችሁ አሁን ደግሞ ይህ ትልቅ እድል ለእናንተ የተዘጋጀ ስለሆነ ይህንን እድል ተጠቃሚ እንድትሆኑና በጣም በአጭር ጊዜ ውስጥ ወይም በወራቱ ውስጥ በማንበብና በመጻፍ ራሳችሁን ብቁ አድርጋችሁ በራሳችሁ ላይ የሚገርም ለውጥ እንደምታዩ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን ትልቅ እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በኢሞ፣ በዋትሳፕ በማናገር ቀጥታ ትምህርታችሁን መጀመር የምትችሉና እኛን ማግኘት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገው እናንተን በአጭር ጊዜ ውስጥ በመጻፍና በማንበብ ብቁ አድርገን ማሰልጠናችን ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ ገባለሁኝ። እንደተለመደው እናንተ ደግሞ ቪዲዮውን ኮመንት እና ላይክ በማድረግ ትጀምራላችሁ። አዲስ የሆናችሁት የደወል ምልክቷን በመጫን ሳብስክራይብ የምትለዋን በመንካት ቪዲዮን ትጀምራላችሁ ማለት ነው። ውድ ቤተሰቦቼ፣ እዚህ ጋር እንደምታዩት፣ ቅድም እንደነገርኳችሁ የተለያዩ ምሳላዊ ንግግሮች አሉ። እነዚህ ምሳላዊ ንግግሮች በጣም ጠቃሚና ወሳኝ የሆኑ ሌሎችንም ለመምከር ሆነ ለራሳችንም ሞቲቬትድ ወይም ኢንስፓየር ለመሆን የሚጠቅሙን ስለሆነ እናንተም በደንብ እንድትይዙና በዚህ አጋጣሚ ደግሞ የማንበብ ችሎታችሁን እንድታሳድጉ እየተዝናናችሁ ቀለል ባለ ቋንቋ ማንበብን እንድትለማመዱ ብዬ ያዘጋጀሁት ቪዲዮ ስለሆነ ማንበብን እንድትለማመዱ ይሁን። ውድ ቤተሰቦቼ እስኪ አንደኛውን አብረን እናነባለን፣ የመጀመሪያውን ማለት ነው። ውድ ቤተሰቦቼ እስኪ አብረን እናንብብ የራስህን የራስህን ይላል። ውድ ቤተሰቦቼ ምን ይላል? የራስህን፣ የራስህን ይላል። እዚ ጋር የምታዩት ደግሞ ምን ይላል? አብረን እናንብብ። እንጀራ፣ እንጀራ ይላሉ ውድ ቤተሰቦቼ። እዚ ጋር የሚገኘው ቃል ምን ይላል? ለመጋገር፣ ለመጋገር ይላል። ለመጋገር፣ ለመጋገር። የሰውን፣ የሰውን ይላል። የሰውን ቂጣ አያችሁ፣ ቂጣ ይላሉ ድ ቤተሰቦቼ ቂጣ፣ አትርገጥ፣ አትርገጥ። እስኪ አብረን ሁሉንም አንድ ላይ እናንብብ፣ ድ ቤተሰቦቼ፣ የራስን እንጀራ ለመጋገር የሰውን ቂጣ አትርገጥ ይላሉ። ድ ቤተሰቦች አያችሁት? ይሄኛው በጣም ለማንበብ የሚረዳችሁ አረፍተ ነገር ነው። ይሄ ምክር ምን ላይ ነው የምትጠቀሙት? ከተባለ ለምሳሌ አንዳንድ ጊዜ የራሳችንን ነገር ለማስተካከል ስንል የሌሎችን እድል እናበላሻለን። ስለዚህ የራሳችንን እንጀራ ለመጋገር የሌሎችን ቅጣ መርገጥ የለብንም ማለት ነው። ውድ ቤተሰቦቼ ለምሳሌ አንድ ሰው የእናንተን አጋጣሚ ወይም የእናንተን እድል ዘግቶ የራሱን ብቻ የሚያይ ከሆነ እንደዚህ አይነት አባባል ልጽፉለት ትችላላችሁ ወይም ልትጠቀሙ ትችላላችሁ ማለት ነው። ድ ቤተሰቦቼ የራስን እንጀራ ለመጋገር የሰውን ቂጣ አትርገጥ ብላችሁ ከጻፋችሁ በአጭሩ በሚገርም አገላለጽ ገልጻችኋል ማለት ነው። ድ ቤተሰቦቼ በጣም አሪፍ። እዚ ጋር የምታዩት ሁለት ፊደል ነች። ሰ ው ሁለት ነች፣ በጣም ቀላል ነች። ሁላችሁም ታነባላችሁ ብዬ ተስፋ አደርጋለሁ። ሰ ው ሰው ይላል ከጊዜ ሰው ከጊዜ፣ እና እና ሁለት ፊደል ነች። እና ከማጣት ከማጣት ከማጣት ይላል። ብዙ ብና ዙ ሁለት ፊደል ነች። ስለዚህ ብዙ ብዙ ይላል። ነገር ነገር ይማራል። አያችሁት? አራት ፊደል ነው። ይማራል፣ ይማራል ይላል። እስኪ አብረን አንድ ላይ እናንብብ። ሰው ከጊዜ እና ከማጣት ብዙ ነገር ይማራል። ሰው ከጊዜ እና ከማጣት ብዙ ነገር ይማራል ይላል። ውድ ቤተሰቦቼ፣ ይህ ማለት ሰው ከጊዜ ብዙ ነገር እንደሚማር እና ደግሞ ከማጣት አንዳንድ ጊዜ ማጣት ሰዎችን ትሁት ያደርጋል ማጣት ምን እንደሚመስል ስላዩ ድጋሜ ላለማጣት እጃቸው ላይ ያለውን የትኛውም ነገር በጥንቃቄ እንዲይዙ ያስተምራቸዋል ማለት ነው ውድ ቤተሰቦቼ ስለዚህ ሰው ከጊዜ እና ከማጣት ብዙ ነገር ይማራል ብላችሁ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ በጣም አሪፍ እዚ ጋር የምታዩት ሌላኛው ደግሞ ምን ይላል ካላችሁ እስኪ አብረን እናነባለን ስን ደርስበት ይላል። አያችሁት? ትንሽ ረዘም ይላል። ስንደርስበት ስንደርስበት ስንደርስበት ይላል። በጣም አሪፍ። አጣጣል ነው አጣጣል ነው ይላል። አያችሁት? ውድ ቤተሰቦች እዚህ ጋር ያለው ትንሽ ለማንበብ ረዘም ይላል። እናንተ ግን ለማንበብ መሞከር አለባችሁ። ከእኔ ጋር ቀስ እያላችሁ እንድታነቡት ይሁን አጣጣል ነው ይላል። አጣጣል ነው እንጂ እንጂ አሁን አሁን አሁን ያለንበት ያለንበት ይላል። ያለንበት ሁኔታ ሁኔታ ሁኔታ የሆነ የሆነ የሆነ ይላል የሆነ ሰዓት ሰዓት ሰዓት ይላል ስንመኘው። አያችሁት፣ ስንመኘው። ለማንበብ ብቸኛው ማድረግ ያለባችሁ የፊደሎችን ድምፅ በትክክል መጥራታችሁን እርግጠኞች መሆን አለባችሁ ማለት ነው ቤተሰቦቼ። ስንመኘው ይላል ስንመኘው ነበር ነበር ነበር ይላሉ። ውድ ቤተሰቦቼ፣ እስኪ አብረን እናነባለን። ስንደርስበት አጣጣል ነው እንጂ አሁን ያለንበት ሁኔታ የሆነ ሰዓት ስንመኘው ነበር። አያችሁት? ውድ ቤተሰቦቼ፣ የትኛውም ነገር እጃችን ከገባ በኋላ ይቀልልናል። እንደዚህ ግን ሊሆን አይገባም። ምክንያቱም አሁን ላይ ያላችሁበት ቦታ ትላንት ላይ አወቃችሁም አላወቃችሁም ያንን ቦታ ለመድረስ ተመኝታችሁ ነበር። ነገር ግን ዛሬ ከደረሳችሁ በኋላ ምናልባት እንዳይቀልላችሁ ያንን ቦታ ያደረሳችሁን እግዚአብሔርን ልታመሰግኑ ይገባል ማለት ነው፣ ውድ ቤተሰቦቼ ሰቦቼ ለዛም ነው እዚህ ጋር ስንደርስበት አጣጣል ነው እንጂ አሁን ያለንበት ሁኔታ የሆነ ሰዓት ስንመኘው ነበር። ስንደርስበት አጣጣል ነው እንጂ አሁን ያለንበት ሁኔታ የሆነ ሰዓት ላይ ስንመኘው ነበር፣ ይላል ውድ ቤተሰቦቼ፣ እጅግ በጣም አስተማሪ የሆነ አባባል ነው። ስለዚህ ላለንበት ለየትኛውም ቦታ ማመስገን አለብን፣ ማጉረምረም የለብንም። ስናመሰግን ሌላ እግዚአብሔር ስለሚጨምርንል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚ ጋር የምታዩት እዚ ጋር የምታዩት ሌላኛው ምን ይላል? አትናደድ አትናደድ ይላል አትናደድ፣ አትናደድ የሚገነፍል የሚገነፍል የሚገነፍል የሚገነፍል ጀበና። አያችሁት፣ ይቺ ሶስት ፊደል ነች። ጀበና ሶስት ፊደል በጣም ቀላል ነው። ጀበና እንንኳን ራሱን ራሱን ራሱን ያበላሻል። አያችሁት? እስኪ አንድ ላይ ሁሉንም አብረን እናንብብ ሙሉ ትርጉም እንድናገኝ። አትናደድ ይላል የሚገነፍል ጀበና እንኳን ራሱን ያበላሻል ይላል። አያችሁት? ውድ ቤተሰቦቼ፣ ለምሳሌ በጣም መናደድ ራሳችንን ለበሽታ ለጭንቀት፣ ለተለያዩ በሽታዎች ሊያጋልጠን ይችላል። ነገር ግን መናደድ የለብንም ለዛ በቀላሉ በምሳሌዊ ንግግር አትናደድ ብላችሁ ለመግለጥ ከፈለጋችሁ ወይም ንግግራችሁን አሳምራችሁ ለመጻፍ ከፈለጋችሁ ምን ትላላችሁ? አትናደድ የሚገነፍል ጀብና እንኳን ራሱን ያበላሻል ይላል። ጀበናው ለምሳሌ ስገነፍል ራሱን ሙሉ ፓርቱን ነው የሚያበላሸው የራሱን፣ ወደ ውጪ እንትን አያደርግም ራሱ ላይ ነው የሚያፈሰውና ያ ጥቁር ነገር እንደገና ያጠቁረዋል ማለት ነው ጀበናውን። ስለዚህ አትናደድ። የሚገነፍል ጀበና እንኳን ራሱን ነው የሚያበላሸው፣ ሌላውን ሳይሆን ራሱን። ስለዚህ እናንተም ስትጨነቁ ራሳችሁን ነው የምትጎዱት፣ ስትናደዱ ራሳችሁን ነው የምትጎዱት፣ ሌላውን ሰው ሳይሆን ራሳችሁን ስለምትጎዱ። ስለዚህ ይሄ ምሳሌ በቀላል ቋንቋ በአሪፍ ሁኔታ አትናደድ የሚለውን ይገልጥላቸዋል ማለት ነው። ውድ ቤተሰቦቼም በጣም አሪፍ እዚህ ጋር የምታዩት ሌላኛው ምን ይላል ምስ ጥርህ ምስጥርህ ይላል ትንሽ ረዘም ይላል ምስጥርህ ምስጥርህ የአንንተ የአንተ እስረኛ አያችሁት ትግ ቤተሰቦች እኛው ደግሞ እስረኛ ይላል ናት ናት ናት ይላል አያችሁት በጣም አሪፍ እዚህ ጋር ደግሞ ካወጣሃት ካወጣሃት አንተ የእርሷ የእርሷ ይላል። እዚህ ጋር የምታዩት የእርሷ የእርሷ እስረኛ እስረኛ ትሆናለህ ትሆናለህ ይላል። አያችሁት። እስኪ አንድ ላይ አብረን እናንብብ ምስጢር ያንተ እስረኛ ናት። ካወጣሃት አንተ የእርሷ እስረኛ ትሆናለህ፣ ይላል አያችሁት። የኛው በጣም እጅግ በጣም አስደናቂ የሆነ ምሳሌዊ ንግግር ነው ስትረዱ። ምስጢር የአንተ እስረኛ ናት ይላል አያችሁት። ምስጢር የተለያየ ምስጢር በህይወታችሁ ሊኖር ይችላል። ያ ምስጢር ግን የእናንተ እስረኛ ነች። ምክንያቱም እናንተ ካላወጣችሁ ያንን ምስጢር ማንም ሊያወጣ አይችልም። ስለዚህ ምስጢር እስከዛው ድረስ የእናንተ ናት፣ የእናንተ እስረኛ ነች። ድንገት ግን ምስጢርን ካወጣችሁ ወይም የራሳችሁ የግል ወይም ፕራይቬት ነገር ለሰው ከተናገራችሁ ምስጢር የሆነውን ነገር ከተናገራችሁ ለዛ ምስጢር ስትሉ ለዛኛው ሰው እስረኛ ትሆናላችሁ። ስለዚህ መጀመሪያ ምስጢራችሁን እስከጠበቃችሁ ድረስ ምስጢር የእናንተ እስረኛ ትሆናለች። ነገር ግን ድንገት ካወጣችሁ ምስጢራችሁን፣ እንደገና ያ ምስጢር ወይም ለዛ ምስጢር እናንተ ባሪያ ትሆናላችሁ። ያንን ምስጢር ይዞ የተለያየ ሰው ሊሆን ይችላል፣ እናንተ ሊያስፈራራችሁ ይችላል፣ የሆነ ነገር በግዴታ ሊያስደርጋችሁ ይችላል ማለት ነው። ስለዚህ ምስጢር እናንተ ጋር እስካለ ድረስ የእናንተ እስረኛ ነች። ከእናንተ እጅ ከወጣ ግን በሌላ ሰው እጅ ከገባ፣ እናንተ ናችሁ ለዛ ምስጢር እስረኛ የምትሆኑት ማለት ነው። ውድ ቤተሰቦቼም እጅግ በጣም አስተማሪ የሆነ አባባል ነው ማለት ነው። እዚህ ጋር የመጨረሻው ደግሞ ምን ይላል? ያለ ይላል ያለ ያለ ጸሎት ጸሎት ያለ ጸሎት አትውጣ አትውጣ ያለ ተስፋ ተስፋ አትኑር። አያችሁት? አንድ ላይ አብረን ሁሉን እናንብብ። ያለ ጸሎት አትውጣ ያለ ተስፋ አትኑር ይላል። በጣም አሪፍ። ይህ ማለት ምን ማለት ነው ካላችሁ ያለ ጸሎት መውጣት የለባችሁም፣ ያለ ተስፋ ደግሞ መኖር የለባችሁም፣ ያለ ዓላማ ደግሞ መጓዝ የለባችሁም። ስለዚህ እነኚህ ሦስት ነገሮችን በሕይወታችሁ ላይ ማስታወስ አለባችሁ። አንደኛ ያለ ጸሎት መውጣት የለባችሁም፣ ያለ ተስፋ ደግሞ መኖር የለባችሁም። ምክንያቱም ነገ የተሻለ ቀን ይመጣል፣ ነገ የተሻለ ቦታ ደርሳለሁ ብላችሁ ሕይወት እንዲጣፍጥ በተስፋ ስትጓጉ ወይም ስትናፍቁ ሕይወት ይበልጥ ይጣፍጥላችኋል ወይም መሰላቸት አይመጣም ማለት ነው። ነገም በተስፋ ከጠበቃችሁ ወይም ነገ የተሻለ ነገር ይሆናል ብላችሁ ተስፋ የምታደርጉት ከሆነ ሕይወታችሁ አይሰለቻችሁም ማለት ነው። ግ ቤተሰቦቼ ያለ ተስፋ አትኑር የሚባለው ለዚህ ነው። ደግሞ ያለ ዓላማ አትጓዝ ይላል። ያለ ዓላማ አትጓዝ ማለት ዓላማ ሳይኖር ምንም አይነት ነገር እንዳታደርግ፣ የትኛውም ነገር የምታደርገው ጠቢብ ሰው ከሆንክ በአላማ አርግ ለማለት ነው። እዚህ ጋር ያለው ያለ ጸሎት አትውጣ፣ ያለ ተስፋ አትኑር ይላል። በጣም ድንቅ የሆነ ትምህርት ነው። ውድ ቤተሰቦቼ ከዚህ ትምህርት ደግሞ እጅግ በጣም ጠቃሚ የሆኑ ምክሮችን የእናንተን የማንበብ ችሎታችሁን እየተዝናናችሁ እንድታነቡና እንድታሳድጉ ያመጣሁት እጅግ ድንቅ ቪዲዮ ነበር። የዛሬው ቪዲዮ ይህንን ይመስላል። እጅግ በጣም ብዙ ነገር እንደተማራችሁ ሙሉ እምነት አለኝ። ከዚህ ቪዲዮ ሳጠቃልላችሁ የምታገኙት ቁም ነገር ምንድን ነው ካላችሁ የንግግር ችሎታችሁን ለማሳደግ በጣም የበሰለ ወይም ማቹርድ የሆነ ሰው አባባሎችን በመጠቀም ንግግራችሁን በማሳመር በተለያየ ቦታ ተቀባይነት እንዲኖራችሁ ሊያደርጉ የሚችሉትን አባባሎችን አሳይቻችኋለሁ በደንብ በመቀጠል ደግሞ እነኝን አባባሎች ቀስ ብላችሁ እያነበባችሁ እራሳችሁን እያዝናናችሁ የማንበብ ችሎታችሁን ማሳደግ የምትችሉ መሆኑን አሳይቻችኋለሁ እና መጽሐፍ እንዴት እንደምትችሉ ደግሞ እንደዚህ አይነት አረፍተ ነገሮችን ሰብስባችሁ እንደ ምሳሌያዊ ንግግር መጠቀም እንደምትችሉ አሳይቻቸዋለሁ ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። አንዴ ይህን ቻናል ሳብስክራይብ ካደረጋችሁ እንደዚህ አይነት ቪዲዮ በየጊዜው የሚለቀቀው በቀጥታ የሚደርስ ይሆናል ብዙዎችን ደግሞ እየለወጠ የሚገኝ ቻናል ነው። በማንበብና በመጻፍ ብቃታቸውን እንዲያሳድጉ የሚረዳ ቻናል ስለሆነ እናንተም አዲስ የሆናችሁ ሰብስክራይብ እንድታደረጉ ይሁን፣ እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ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 እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው። ብዙዎችን ደግሞ ካለማወቅ ወደ ማወቅ፣ ካለማንበብ ወደማንበብ፣ ካለመጻፍ ወደ መጻፍ ስላመጣናችሁ እናንተንም በተለያየ አጋጣሚ ትምህርት ያመለጣችሁ በሙሉ ይህንን ቻናል በመከታተልና እኛ ጋር መጣችሁ ከእኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ በግሩፕ መማር የምትችሉ እና ራሳችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦች እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።